ባለፈው ዝግጅት ውስጥ ስለ ኤአይ እና ኳንተም ኮምፒውተር አንስተን ነበረና፣ ስንዋይ የነበረው በመጠኑም ቢሆን አርቲፊሻል ኢንቴሊጀንስ ወይንም ኤአይ ምን እንደሆነ ከተለያየ ሚዲያ በብዛት እንሰማለን። ብዙም የማይወራለት እና የማይሰማው የኳንተም ኮምፒውተር የምንለው የቴክኖሎጂ እድገትን በተመለከተ ነው። ሁለቱ አንድ ላይ ሲሆኑ ደግሞ ምን ይከሰታል? የሚለውን ነገር ለማየት መጀመሪያ በመጠኑ ቢሆን ኳንተም ኮምፒውተር አሰራሩ ምን ይመስላል? ምን አይነት ነው? እንዴት ነው? የሚለውን ለማየት የተወሰኑ ዳሰሳዎችን እናደርጋለን። በእርግጥ የኳንተም ኮምፒውተር ሞዴሎች እንደየ አገሩ እንደየካምፓኒው ይለያያል። አሜሪካ ውስጥ የተለያዩ ካምፓኒዎች እየሰሩበት ያሉት የሞዴል ሁኔታዎች ለየት ለየት ይላሉ፣ ዲዛይኖቹ ማለት ነው። እንዲሁም ቻይና ሀገር እየተሰራ ያለውም በዛው መልኩ ይለያል፣ የተለያየ ነው፣ እንዳጀማመሩ፣ እንዳሰራሩ ነው። ዋናው መርሁ ግን አንድ አይነት ነው። መርሁ ምንድነው ነው በኳንተም ሜካኒክስ ወይንም በፊዚክስ ውስጥ በኳንተም physics, quantum mechanics, ህጎች ቴዎሪዎች ፕሪንስፕልስ ላይ ተመስርቶ የሚሰራ የኮምፒውተር ያውንም የኮምፒውቴሽን ሲስተም ነው። እንግዲህ ኮምፒውተሩ ምን እንዴት ነው የሚመስለው ምን አይነት ስራ ነው የሚሰራ የሚለውን ነገር ከማየታችን በፊት ከዛ በፊት አጠር ያለ ቪዲዮ ክሊፕ እናይና አጠቃላይ ምን ይመስላል የሚለውን ነገር ለግንዛቤ ከአንዱ ካምፓኒ የተወሰደውን በተለይ ከጉግል ኳንተም ኤአይ ስራ ጋር በተገናኘ የሚቀርበውን ቪዲዮ እናያለን። ከዛ በመቀጠል ደግሞ መጠነኛ ግንዛቤም እንዲኖረን ኳንተም ፊዚክስ ኳንተም ሜካኒክስ ምንድን ነው እንዴት ነው የሚሰራው የሚለውን መጠነኛ ግንዛቤ ቀለል ባለ መልኩ ግንዛቤ እንዲኖረን ደግሞ እንሞክራለን። እነዚህ ነገሮች መንደርደሪያ ሀሳብ እንዲሰጠን ይረዳናል። ዝርዝር ነገሮች ውስጥ መግባት አስፈላጊ አይደለም፣ አያስፈልግም። ግን በአጠቃላይ ኤአይ እና ኳንተም ኮምፒውተር አንድ ላይ ሲሆኑ ሊፈጠር የሚችለውን የተለየ ዓለም ለመረዳት የሆነ መሰረታዊ እውቀት ይሰጠናል ብዬ ስለማስብ ነው። ከዛ ደግሞ ቀጣይ ነገሮችን ኳንተም ኮምፒውተር ስራ ላይ በሚውልበት ጊዜ ምን አይነት ጥቅሞች እንዳሉት ደግሞ እንረዳለን ስ

በቀጥታ ወደ ኳንተም ኮምፒውተር ጥቅሞች ዝርዝር ጉዳይ ከመግባታችን በፊት አንድ ማሳሰቢያና አንድ ጠቅላላ እውቀት ግንዛቤያችን ለመገምገም የሚረዳ ጥያቄ ሁላችንም የሚያሳትፍ ጥያቄና ተሸላሚም ሊያደርግ የሚችል ጠቅላላ እውቀትን የሚጠይቅ ጥያቄ ሰጣቸዋለሁ። ያንን በኮሜንት ሴክሽን ላይ ትመልሳላችሁ ማለት ነው። ማሳሰቢያው በተለይ ለወጣቶች ነው። መጪው ዘመን ወደንም ጠላንም ወጣቱን ክፍል ነው የሚመለከተው። የሚመጣው ቴክኖሎጂ በሙሉ በእናንተ ሕይወት ላይ ነው የሚያርፈው። ስለዚህ ለዚህ ነገር ግንዛቤ እና ቦታ በመስጠት አስፈላጊውንም ነገር በመከታተል ዝግጅት ቅድመ ጥንቃቄ ያስፈልጋል። መረጃ መሰብሰብ፣ ያንን ነገር አስቀድሞ መጠቀም ያስፈልጋል። በተለይ የዩኒቨርሲቲ የኮሌጅ ተማሪዎች፣ በተለይም ደግሞ በተፈጥሮ ሳይንስ አካባቢ ያላችሁ መጪው ዘመን በአብዛኛው የቴክኖሎጂ ባህሪ በዚህ ላይ ያተኮረ ስለሆነ እዛ ውስጥ የምታገኘቸው እውቀቶች ትልቅ የወደፊት ህይወታቸውን ወሳኝ ሊያደርገው ይችላል። ከቴክኖሎጂ እድገት አንጻር ማለት ነው። ለምሳሌ የፊዚክስ እና የኬሚስትሪ ትምህርት ክፍል ተማሪዎች የኳንተም ኮምፒውተር እውቀትን በመያዝ በዛ ቴክኖሎጂ ዘርፍ የሚያስፈልጉ ነገሮችን በቀላሉ ለመረዳት እና ለመስራት አቅም እንዲፈጠር ያደርግላቸዋል። እና በጣም በተጠናከረ ሁኔታ ራሳችሁን ለዚህ ነገር ማዘጋጀት ይፈልጋል። ስለዚህ ይህንን ፕሮግራም እንደ መረጃ ምንጭ በመጠቀም ፕሮግራሙን ሼር በማድረግ፣ ዩቲዩብ ቻናል ሼር በማድረግ፣ ኮሜንት በመጻፍ በመሳሰሉት መልኩ ሼር በማድረግም ለጓደኞቻችን ለሌሎች በማድረግ መረጃዎችን መጠቀም ትችላላቸው። በአብዛኛው የማገኛቸው መረጃዎች ከዚህ ከአሜሪካን ሀገር ካሉ የተለያዩ ቴክኖሎጂ ካምፓኒዎች በመነሳት እንዲሁም ከተለያዩ ቦታዎች ከዓለም ዙሪያ የማገኛቸውን መረጃዎች በመጠቀም እና ወቅታዊ ሆነ አንዳንድ ጊዜም በሰሚናርም በተለያየ መልኩ ኦንላይንም በአካልም የምሳተፈባቸውን መረጃዎችን በመጠቀም ነው የማቀርብላቸው። ይሄ ደግሞ ትኩስ መረጃን ለማግኘት እና በዓለም ዙሪያ የሚመጣውን ለውጥ ለመረዳት የሚያስችል ስለሚሆን ወጣቶች የበለጠ ትኩረት እንዲሰጡ ይፈልጋል ማለት ነው። ሁለተኛው ጥያቄ ነው ጠቅላላ እውቀትን የሚመለከት ነው። እንግዲህ በዚህ ዘመን እየታየ ያለው ነገር የቴክኖሎጂ እድገትና አካሄድ ብዙ ስራዎችን በማሽን የሚሰራበት ወይም ኦቶሜሽን ብዙውን ስራ የሚወስድበት ይሆናል ማለት ነው። ስለዚህ እንበልና በአጠቃላይ ስራዎችን በሙሉ ማሽን ቢሰራው፣ በማሽን ቢተካ፣ ኦቶሜትድ ቢሆኑ እና ምንም የሰው ኃይል፣ የሰው ጉልበት የማይፈልግ ከሆነ ስራ ሁሉ ሰዎች ምን ሊሆኑ ይችላሉ? ሰዎች ላይ ምን አይነት አዎንታዊም ይሁን አሉታዊ ክስተቶች ሊፈጠሩ ይችላሉ? በዚህ ላይ የሚሰማችሁን የራሳችሁን አስተያየት በኮሜንት ሴክሽን ላይ መስጠት ትችላላችሁ። የራሳችሁንም አማራጭ ሀሳብ እንደዚህ ቢሆን ጥቅሙ፣ ጉዳቱ ብላችሁ መጥቀስ ትችላላችሁ። ምክንያቱም ከዚህ ብዙ የምንገነዘበው ነገር ይኖራል እና ለቀጣዩ ደግሞ ለአንዳንድ ሀሳብ ግብዓት ሊያገለግሉም ይችላሉ። በዚህ ውስጥ ደግሞ የተሻለ ሀሳብ ይዞ የተገኘ ከዚህ ውስጥ ምናልባትም ሻላ ደረጃ ሊያደርሰው የሚችልም ነገር ስለሚሆን ለዚህም ይህንንም ለማካካስ ሽልማቶችንም ልናዘጋጅ እንችላለን። በዚህ ዙሪያ ጠንከር ያለ መልስ ዝግጅት ለሚያደርግ ሰው ማለት ነው እና ይህንን በተመለከተ እንግዲህ በዝርዝር ሌላ ጊዜ የምንመለስበት ይሆናል። ቀጣዩ እንግዲህ የሚሆነው የኳንተም ኮምፒውተር ጥቅሞች በዝርዝር ምን ይመስላሉ የሚለውን ነገር የማየት ጉዳይ ይሆናል ማለት ነው።